ላይ ተደጋጋሚ የሆነ ጉዳት እየደረሰ ነው፣ እያስተናገደች ነው እና የልጇ ሳይንስ ደግሞ እናትየ እና አሁን የመጣው ቱላ የሆነ የምታውቀው ነገር ፎቶ ላይ አየችው፣ ነገር የምታውቀው ሚስጥር ካለ ምን ነበር ፎቶ ሚስጥር፣ ምን ሚስጥር ይቀሽ እንግዲህ፣ ያው ሰሞኑን እየተፈጠረ ያለ ነገር እያያችሁ ነው እና እህቴ ላይ ተደጋጋሚ የሆነ ጉዳት እየደረሰ ነው፣ እያስተናገደች ነው። ጭራሽ የልጁ ሳያንስ እና ሲሆን ነገር ውስጥ ገብተዋል። እናተ እህቴ ጋር እንግዲህ እንዴት ሆን እንዳሳደግኳት ሐላል የሆነ ጉዳይ ና ሁሉም ያውቋል እና ማየን ኬስ ተፈጥሮ ነበር ከዚህ በፊት ደግሞ የሆነውን ነገር እናውቃለን። ልጇ አስረግዟት እህቴን አስረግዟት ከጓደኞቿ እኩል እንዳትሆን ትምህርት እንኳን በቅጡ እንዳትማር አደረጋት። ስራ እንኳን ወጥታ እንዳትሰራ አስረግዟት እንግዲህ ማይሆን ኬዝ ውስጥ በስንት መከራ ነበር እና ከተለያየ ነገር ነበር ያገዳት እንዳትማር እንዳትንቀሳቀስ፣ ሰርታ እንዳትኖር ብዙ መከራ እንድታይ አድርጓታል እና ልጇ እና የልጇ ሳያንስ ደግሞ እናትኛው እኔ በምን እንደሆነ አላውቅም። ፎቶ ስታሳያ ትወድቃለች እና ፌንት በልታለች እና በዚህ ምክንያት እና በእናትዮ ምክንያት ልጅቷ የማይሆን ነገር ሀሳብ ውስጥ ገብታለች እና በጣም ተጨንቃለች እና የፎቶ ሚስጥር ምን እንደሆነ አልገባኝም፣ ምን እንደሆነ አልገባኝም? ልጅቷ ተጨናንቃለች። ረ ምን የምታውቀው ነገር የለም እና ለምን እንደ ፌንት እንደበላችም እንትኑን አላልኩም እና አንድ የደበቅኩት ነገር ለራሴ ራሱ ደግም ማውራት እስኪከብደኝ ደስ የደበቅኩት ሚስጥር ያዝኩት ነገር ነበር። እነሷ ያው ማደጎን ያደግነው እና ችሊት እናትና አባት የላትም እና አንድ ማደጎ ስላደግን ልክ እንዳ ከቴ በላይ አድርጌ ነው ማስባት። አብረን ያደግነው አብዛኛውን ህይወታችንን አብረን ያሳለፍ ነውና እና ይህ ነው የደበቅኩት ነገር፣ ይህ ብቻ ነበር። እንግዲህ እንጃ ለመንፊንት እንደበላች እና አሁን የመጣሁት ሁላ የሆነ የምታውቀው ነገር ፎቶ ላይ ያየችው ነገር የምታውቀው ሚስጠር ካለ እሱን ለማጣራት ነው የመጣው። ዙላ ምን እንደሆነ ማለት ነው ፎቶ ላይ ምን እንዳለ በደንብ እንድታብራራልኝ ልጠይቃት ነው። እናትየውን ማለት ነው። ልጅቷም በዚህ ምክንያት እህቴም እየተጨነቀች ስለሆነ የምታውቁ ነገር እንዳለ ይሰማኛልና ይህንን ልጠይቃት ነበር የመጣሁት። እና ገብቼ ልጠይቃት

ማውራሽ ነገር ስላለኝ። ስለምን እናወራለን? እኔ እና አንቺ ስለምን አውርተን እናውቃለን? ስለ ህቴ ነው። ገብተን ውስጥ እናወራ። ጉሮቤት ከምን ረብሽ? አንዴ እና ነው ታውቂያለሽ። ጉዳይ ስላለኝ ነው የመጣሁት ድረስ ምንድን ነው እምታወራው? የመጣሁት ስለ እህቴ ነው። ምን ጉዳይ ኖሮኝ እዚህ የምመጣለሁ? እሱ ችግር የለውም። ይኸውልሽ፣ እንደ ትልቅ ሰው ቁጭ ብለን እናውራ። የማወራው ስለ እህቴ ነው አይደለ? ተናገርኩህ አይደለ? ያላለቀ ጉዳይ ስላለ ነው አይደለም። ለምን ተጨነሽሽ አንቺ? ለምን ቁጭ ብለን አናወራ? እናውራ። ሌላ ነገር እኔ ሌላ ነገር አላልኩም። ለምን ቁጭ ብለን አናወራም? እኮ ታውቂያለሽ ለምን እንደፈለግኩ። እህ እንዴት አድርጌ እንዳሰደግኳት፣ እንዴት አድርገ እንዳደገን፣ በምን ሁኔታ ውስጥ እንዳደገን ታውቂያለሽ። ሁሉንም ነገር ታውቂያለሽ። ነግራሻም ሊሆን ይችላል። እሱን አላውቅም ብቻ እንዴት አድርገን እንዳዚህ ድረስ እኔና እሷ ነን የምናውቀው። እና ልጅቷ እዚህ ድረስ ደርሳ ምንም በቃ እዚህ ምዛ ማለት ላወራ ነው አልኩኝ። አይደለም ለምን እንደ ትልቅ ሰው ነው ልጅ እናንተ ቤት ገባች አይደለም? አምናችሁ አርግዛ እናንተ ቤት ገባች። አንቺን እናቴ ብላ ተቀብላች፣ ልጅሽን ደግሞ ባሌ ብላ ገብታለች። ከገባ በኋላ ለምን እንደዚህ ራሷንስ እንትን እስክትል ድረስ እስክትጨናነቅ ድረስ የተባረረችበት ምክንያት እራሷ ታውቃለች፣ እናውቃለን። እናንተን ብታምን ነው አይደል? እናንተን ብላ እዚህ ድረስ ገባች እና በምን ምክንያት እንደዚህ ተጨናንቃ ከቤት እስክትሏት ድረስ

ለምን ፈለግከኝ? አንተ በደንብ ነግሬሻለሁ እኮ ያሳለፍን ሆኖ ህይወት ከሷ ጋር ታውቂያለሽ። ከሷ ጋር ያለችው ምንም የሚያገባኝ ነገር የለም። ያ ህይወታችሁ የራሳችሁ ጉዳይ ነው። ስለኔ ህይወት አይደለም፣ አይመለከተኝም። ስለዚህ አሁን ትወጣለች ወይንስ እንዴት ነው? ምን ማለት ነው? ትወጡት አሁን አንድ ነገር ነው። ቁምነገር ነው አይደለ እያወራ ያለሁት፣ ቁምነገር ነው እያወራሁሽ ያለሁት። አሁን ትወጣለች። ሳሚም ሳይበላ አልወጣም። ቁጭ በይ እና እንደ ትልቅ ሰው አውሪኝ።

ተቀላቅላችኋል እኮ ከእህቴ ጋር አይደለም፣ እንደትልቅ ሰው አለቀ እኮ ከእሷ ጋር ያለ ግንኙነት ነው። እኔ ልጅም በቃ እኔ ባለ ጉዳይ ግንኙነት አልቋል።

ያመጣው ፎቶ ፎቶ ፎቶ ምንድነው? ስለ ፎቶ እሺ። ነው ማለት ነው፣ ነገር አለ። ለምን እኮ ለምን ነው ደግ? እሺ፣ ሌላ ነገር እንድታስብ አደረግሽ። ሌላ ወዴት ነው? ምንም ምን ነበር? ለምን ነው ተናግረሽ እንደወጣልሽ? ትናንትና እወጣለሁ። ንገሪኝ። ልጅቷ ተጨናንቃለች። ልጅቷ እየተጨነቀች ነው። ልጅቷ ልካ እኮ ምንድን ነው ያ ምክንያት? ንገሪኝ፣ እኔ ማወቅ ስላለብኝ ነው። ልጅቷ በጣም እየተጨናነቀች የእራሷ ጉዳይ ነው። የራሷ ጉዳይ አይደለም። ለምን አትወጣልኝ? ውጣልኝ፣ ውጣልኝ። አይደለም፣ መጀመሪያ ንገሪኝና

በደንብ ነው ጎረቤት ራሱ ጉዳይ። አሁን እዚህ ምንም ባደረግሽ ጎረቤት እዚህ ማንም ይደርስልሽ የለም። ነገር ምንም እንደምታደርገኝ አይደለም። ነግሬሻለሁ፣ እኔ እና አንቺ ብቻ ነን፣ እዚህ የሚደርስልሽ የለም። ተናገሪ ልውጣልሽ። ማንም የሚደርስልሽ የለም። ጎረቤት ምናምን እዚህ ጋር ምንም የፈለገን ክብር የማይሆንልሽ ሌላ ነገር እንዳይፈጠር ነግሬሻለሁ። ተናገሪ። የምትናገር ይሆን? ምንም የምናገረው ነገር የለም